ሰላም ፍሬንድስ እንግዲህ ዛሬ የሚያምር ስፍራ ላሳያችሁ ነው። ደብረዘይት ተከስቻለሁ። እንግዲህ እንደምታዩት ነው፣ በጣም የሚያምር የዋና ስፍራ ያለበት ቦታ ነው። እንግዲህ ይሄ ስፍራ ማርከን ሎጅ ይባላል አሁን እንግዲህ እንደምትመለከቱት የተለያዩ ጌሞች መጫወቻ ስፍራዎች አሉ። ቴኒስ መጫወቻ አለ። እንደፈለጋችሁ እንደልባችሁ መጫወት ትችላላችሁ። ከዛ ሲያሻችሁ ደግሞ ወደዛ ጋር ጆተኒ ጌም አለ። ጆተኒ እንደልባችሁ መጫወት ትችላላችሁ። እንግዲህ ይሄ ስፍራ ለልጆችም ለአዋቂም ምቹ በሆነ ሁኔታ ነው የተዘጋጀው ማለት ነው። ከጀርባ ፑል የሚታያል። ከዛ በተረፈ ወደዚህ ደግሞ ይሄ እንግዲህ የባህር አገልግሎት የሚሰጠው ነው። በኋላ በደም አሳያችኋለሁ። እንደፈለጋችሁ ተቀምጣችሁ ከዋና ወታችሁ መጠቀም ትችላላችሁ ማለት ነው። እሺ፣ ወደ ሬስቶራንት ስመለስ እንግዲህ እንደምትመለከቱት ነው፣ ሰፊ ነው። የሚያም ሬስቶራንት ቦታ አለው ሩም ለሚይዙት የብፌ አገልግሎት አለው። እዚህ ጋር እንደምትመለከቱት የብፌ አገልግሎት ነው። እዚህ ስታድሩ የቁርስ አገልግሎት አለ ማለት ነው። ደስ የሚል ቪው አለው። ውስጡ እንደፈለጋችሁ መጠቀም ትችላላችሁ። የዋና ስፍራው በጣም ነው የሚያምረው። እንደምትመለከቱት በአረንጓዴ የተሞላ ነው። ለፎቶ በጣም ምቹ ነው። እንግዲህ አሁንም ተከተሉን፣ አሪፍ አሪፍ ቦታ እናሳያቸዋለን። እሺ፣ እንግዲህ ወደ ሜዳ ቴኒሱ መተናል። እንግዲህ እንደዚህ ተንጣሉ የሚያምር ስፍራ የምታዩት ግራውንድ ቴኒስ ነው። እንደዚህ አይነት ፍላጎት እንደዚህ አይነት ጌም የሚወድ ሰው ደግሞ እዚህ ጋር መቶ ሪፍሬሽ ማድረግ ይችላል። በጣም ነው ደስ የሚለው። ከጎን በኩል መቀመጫዎች አሉ፣ የፎቶ መነሻ ስፍራዎች አሉ። እንደፈለጋችሁ መታችሁ መዝናናት ትችላላችሁ። እኔ በግል ተመችቶኛል። ሬስቶራንት ውስጥ ሆኖ እንግዲህ ሁሉንም አገልግሎት የያዘ ነው ማለት ነው። ጂም አገልግሎትም አለው። ይኸው ጌሞች እንደፈለጋችኋለው ሰፊ ነው የሚሄደው ዙ ማድረግ ያሳያችኋለሁ። እንደፈለጋችሁ ፊሽ ያደረጋችሁ ፎቶ መነሳት ትችላላችሁ በጣም ምቹ ስፍራ ነው። መታችሁ ከዝናኑ ጎብኙት። እንግዲህ አሁን ደግሞ እየሄድን ያለለ ወደ ጂም ስፍራው ነው። ጂም አገልግሎትም አለው። እንደፈለጋችሁ መታችሁ በዴሊም በመንዝሊም ከፍላችሁ መጠቀም ትችላላችሁ። ያው ለሴፍቲ ለተጠቃሚ ሴፍቲ ስንል ውስጥ ስንገባ ቪዲዮ አላደረግንም ወደ ጂሙ ማለት ነው። ይሄ ደግሞ እንግዲህ ባሩ ነው የመጣንበት ስፍራ ቅድም እንዳልኳችሁ ይሄ የምታዩት ብረቶች ይከፈታሉ። ይከፈቱና ሙሉ አገልግሎት ይሰጣሉ። በጣም ነው ደስ የሚለው። ከዋናው በስተግራ በኩል መቀመጫዎች አሉ። ግሪን መሆኑ በራሱ ለመቀመጥ ምቹ ያደርገዋል። እንግዲህ እንደዚህ አይነት ቦታ ላይ የፈለጋችሁትን መጠጥ የተጠቀማችሁ መዝናናት ትችላላችሁ። ለዛሬው ጨርሻለሁ ማለት ነው። በቀጣይ ደሞ አሪፋት ነገር አሳያችኋለሁ። ማርከን ሎጅ ደብረዘይት ነው የሚገኘው። መልካችሁ መጎብኘት ትችላላችሁ። መጠቀም ትችላላችሁ።